ጤና ስጥልኝ ይህ የጋዜጣ ፕላስ የመረጃ ሰዓት ነው ከዜናዎቹ ጋር መስከረም ሰይፉ ነኝ በመጀመሪያ አርስቶቹን አሰማችኋለሁ በከተማዋ የመብራትና የውሃ እጥረት በመኖሩ የዕለት ስራችንን መከወን አልቻለም ሲሉ ነዋሪዎች ቅሬታ አቀረቡ በሆሳና ከተማ 25 ኪሎ ሜትር የአስፋልት መንገድ እየተሰራ ነው የዓለም የጦር መሳሪያ ንግድ ከቀዝቃዛው ጦርነት በኋላ ከፍተኛ ደረጃ ላይ ደርሷል በርካታ የአውሮፓ ሀገራት አስገዳጅ ብሔራዊ ውትድርና ተግባራዊ ለማድረግ እየተንቀሳቀሱ ነው። ወደ ዝርዝሮቹ አልፋለሁ። በከተማዋ የመብራትና የውሃ እጥረት በመኖሩ የዕለት ስራችንን መከወን አልቻልንም ሲሉ ነዋሪዎች ቅሬታ ቀረቡ። በምዕራብ ሆሞዞን የጀሙ ከተማ ነዋሪ የሆኑት አቶ ቹቹካ የባንካ ለጋዜጣ ፕላስ እንደገለጹት በአካባቢው ከፍተኛ የውሃና የመብራት ችግር አለ። በመብራት መቆራረጥ ምክንያት የባንክም ሆነ ሌሎች የኤሌክትሪክ ኃይል የሚፈልጉ አገልግሎቶችን በአግባቡ መጠቀም እንዳልቻሉ የገለጹት ነዋሪው በንጹህ ውሃ እጦት ዜጎች ወራጅ ውሃ በመጠቀማቸው ለተለያዩ በሽታዎች እየተዳረግን ነው ብለዋል። ሌላኛው አስተያየት የሰጠው ወጣት በረከት ፋንታዬ በፀጉር ማስተካከል ሙያ ላይ የተሰማራ ሲሆን መብራት በተደጋጋሚ ከመጥፋቱ የተነሳ በቀን ለረጅም ሰዓታት ጊዜውን ያለ ስራ በመቀመጥ እያባከነ መሆኑን ገልጿል። የምዕራብ ኦሞ ዞን ዋና አስተዳዳሪ አቶ ጌታቸው ኬኒ ለጋዜጣ ፕላስ በሰጡት ምላሽ በጀሙ ከተማና በአካባቢው የሚስተዋለውን የውሃ እጥረት ለመቅረፍ 30 ሚሊዮን ብር ተመድቦ እየተሰራ ይገኛል። በሌላ በኩል የመብራት ችግርን ለመቅረፍ ከፌዴራል መብራት ኃይል አገልግሎት ጋር በመነጋገር ሰብስቴሽን በአቅራቢያ እንዲኖር እንቅስቃሴዎች መጀመራቸውን ገልጸዋል። ዘገባው ከጀሙ ከተማ ያደረሰን ሪፖርተራችን ቃል ኪዳን አሳየ ነው። በሆሳና ከተማ 25 ኪሎ ሜትር የአስፋልት መንገድ እየተሰራ ነው። የሆሳና ከተማ አስተዳደር ከንቲባ አቶ ዳዊት ጡምደዶ ለጋዜጣ ፕላስ እንደገለጹት በከተማው የ25 ኪሎ ሜትር የአስፋልት መንገድ እየተሰራ ሲሆን 10 ኪሎ ሜትሩ ተጠናቆ ለትራፊክ አገልግሎት ክፍት ሆኗል። ቀሪ ስራዎችንም እስከ ሰኔ ወር ድረስ ይጠናቀቃል ብለዋል። የዓለም የጦር መሳሪያ ንግድ ከቀዝቃዛው ጦርነት በኋላ ከፍተኛ ደረጃ ላይ ደርሷል። የዓለም የጦር መሳሪያ ንግድ ትንተና ማዕከል ባወጣው ሪፖርት እንዳስታወቀው በ2024 የዓለም የጦር መሳሪያ ሽያጭ 111.6 ቢሊዮን ዶላር በመድረስ ከቀዝቃዛው ጦርነት በኋላ ከፍተኛውን ደረጃ ይዟል። የዓለም አቀፍ የጦር መሳሪያዎች ንግድ መጨመር የዩክሬን ሁኔታን ጨምሮ ከበርካታ ምክንያቶች ጋር የተያያዘ ነው ተብሏል። በርካታ የአውሮፓ ሀገራት አስገዳጅ ብሔራዊ ውትድርና ተግባራዊ ለማድረግ እየተንቀሳቀሱ ነው። አሜሪካ ከአውሮፓ ጋር ያላትን የመከላከያ ግንኙነቷን ልታቋርጥ እንደምትችል መነገሩን ተከትሎ የአውሮፓ ሀገራት ማንኛውም ጥቃት በመጋፈጥ የራሳቸውን አቅም ለማጠናከር የግዴታ ወታደራዊ አገልግሎትን እንደገና ለማስጀመር እያሰቡ ነው። የወታደራዊ ጥናት ባለሙያዎች አውሮፓ አሁን እየሰጋበት የሚገኘውን የሩሲያን ጥቃት ለመከላከል አሁን በአህጉሩ ካሉ 1.47 ሚሊዮን ወታደሮች ተጨማሪ 300 ሺህ ምልምሎች እንደሚያስፈልጉት ተናግረዋል። ዓለም እንዴት ዋለች? ዜናዎቻችን እነዚህን ይመስሉ ነበር። መልካም ጊዜ ይሁንላችሁ።